በአሜሪካ ኒው ሜክሲኮ ከተማ ላይ በከተሞች መጠነኛ መንደር ባለ አቧራማ በረሃ መሀል በየማለዳው አንድ ምስጢራዊ ሰው በአቅራቢያ ወደሚገኝ ዋሻ ውስጥ እየሄደና በዚያ ገብቶ የተሰወረ ሲቆይና አልፎ አልፎ ደግሞ በዋሻው በር ላይ ደማቅ ብርሃን የሚያዩ ብዙ ሰዎች ነገሩን ለማጣራትና ጉዳዩ ላይ ለመድረስ ፍላጎታቸው ቢሆንም በፍርሃት ተሸብበው መድፈር ስላቃታቸው እርስ በርስ የተወያዩበት ማሳለፍን ይመርጣሉ። በአስራዎቹ እድሜ ውስጥ የሚገኙ ወጣት ጓደኛሞች ግን ሰውየውን ተከትለው ለመሄድና ነገሩን አጣርተው ሚስጥሩን ለማወቅ ወሰኑ። ታዲያ እንዳሉትም ውጥናቸውን ወደ ተግባር ቀይረው ከቦታው በደረሱ ጊዜ በሕይወታቸው ውስጥ ጨርሶ አስበውትም ሆነ አለማወት የማያውቁትና ከፊልምን በላይ የሆነ ነገር ስለገጠማቸው በድንጋጤና በከፍተኛ መገረም አፋቸውን ከፍተው ቀሩ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ተለቀቀ በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቦ መብራት ኃይል በ65 ሺህ ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ አንድ እስከ ባለ 3 መኝታ ቤቶችን ከተጨማሪ ሶስት ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ ተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለሀያ ደንበኞች እስከ 2 ሚሊዮን ብር ቀን ናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነጻ። ታዲያ ምን ይጠብቃሉ? በ0987 86 47 65 ላይ ፈጥነው ይደውሉ። ይህም ሲሪል ስቴት ወቅ ፓውሌት የሚባል አንድ እንግዳ ሰው ሁሌም ማለዳ ፀሐይ መውጣት ስትጀምር በረሃውን አቋርጦ በኒው ሜክሲኮ አቧራማ ኮረብታዎች ላይ በመውጣት ወደ ዋሻ ውስጥ ሲጠፋ የሚመለከቱ የአካባቢው ሰዎች በሁኔታው የተደነቁና ነገሩን ቁቅልሽ ሆኖባቸው ሰንብቷል። አንድ ቀን የማወቅ ጉጉት ያየለባቸውና ይህ ግለሰብ እዚያ ውስጥ ምን እያደረገ ነው የሚል ጥያቄ ያነገቡ ጓደኛ ማቾች ሚስጢሩን ሊረዱና ጉዳዩን ላይ ፈልገው ተከትለውት ለመሄድ ወሰኑ። ወጣቶቹ ፓውሌት የተባለው ግለሰብ በዚያ ዋሻ ውስጥ ተደብቆ የሚያደርገውን ነገር አይተው ለመደነቅ ወይንም ለመሳቅ አሊያም ለመጮህ እየተቆነጠነጡ በተጠንቀቅ ይጠባበቁ ጀመር። የሩቅ ሀገር ሰው የሆነው ፓውሌት አሁን የሚገኝበት ኒው ሜክሲኮ ተወልዶ ያደገ ሳይሆን እትብቱ ከተቀበረበት ሜዳማና አረንጓዴ ከሆነው ከኢንዲያና ግዛት እዚህ በረሃ ውስጥ ወደ ከተመው ትንሽ ከተማ ከዓመታት በፊት የተዘዋወረ ሰው ሲሆን፣ ስለዚህ ድንቅ ጉዳይ በሹክሹክታ ብቻ ነበር ሲነገር የቆየው። ሚስጥሩ የጀመረው ላለፈው አስር ዓመታት ከደማ በአካባቢው ወደሚገኝ ግዙፍ ዋሻ ውስጥ እየገባ አንዳንድ ጊዜ ለሰዓታት ሌላ ጊዜ ደግሞ ቀኑን ሙሉ ተሰውሮ የሚውል ግለሰብ መኖሩ ከታወቀ በኋላ ነበር። ከአካባቢው ሰዎች መካከል በመጀመሪያ በዚህ ሰው የዕለት ተዕለት ወጣ ያለና ያልተለመደ ጉዞ ላይ ትኩረት በመስጠት ነገሩን ለማወቅ ፍላጎት ያሳየችው በከተማው የሚገኝ የማህበረሰብ ኮሌጅ ውስጥ የሥነ ጥበብ መምህርት የሆነችው ሳራ ማርቲኔዝ ነበረች። ከአምስት ዓመት በፊት ወደ ከተማዋ የተዛወረችው ማርቲኔዝ በበረሃው ውብ ገጽታ ተማርካ እዚያ የሚገኙ ወጣቶችን አእምሮ ለማነሳሳት ተስፋ አድርጋ ነበረ በቦታውን ለመከተም የወሰነችው። ነገር ግን ከቅርብ ጊዜ ወዲህ ተማሪዎቿ በአካባቢያቸው ካለው ልዩ የተፈጥሮ አለምና ስነ ጥበብ ይልቅ ስልኮቻቸውን በመጎርጎር እዚያ የሚያዩትን ነገር የማወቅ ፍላጎት ያላቸው ይመስላሉ። እናም እሷ አይኖቿን ከክፍል ወጣ አድርጋ ዙሪያ ገባውን መቃኘት ስትጀምር ከአመት አመት ከውሻው ጋራ ወጣ ወዳለዋሻ የሚያዘግመው ግለሰብ ቀልቧን ሳበው። ቀጥሎም እዚያ ተማሪዎችን ሊያነሳሳቸው የሚችል ታሪክ ሊኖር ይሆን ብላ ራሷን ጠየቀች። ሁሌም በጠዋት እየተጓዘ ወደ ዋሻ ውስጥ ገብቶ ስለሚሰወረው ፓውሌት የአካባቢው ነዋሪዎች በቀስታ መነጋገር የጀመሩ ሲሆን አንዳንድ ሰዎች አልፎ አልፎ ዋሻው ከውስጥ እንደሚበራና እንግዳ የሆነ የሞቀ ብርሃን ከውስጥ ሲወጣ እንደሚያዩ ተናገሩ። ነገር ግን በዚህ በረሃ ውስጥ በሚገኘው ዋሻ ላይ ምን እየተፈጠረ እንዳለ ለማወቅ ጥረት ማድረግ የሚፈልግ ደፋር ሰው አልነበረም። ከጊዜ በኋላ በአንድ የበጋ ወራት ላይ ግን ቶሚ ማሪያ ዱሽ እና ሊዛ የተባሉ በጉርምስና እድሜ ላይ የሚገኙ ጓደኛሞች ሁሉንም ነገር የለወጠና ትርጉም ያለው ነገር ለማድረግ ተነሳሱ። አሁን ላይ ሁሉም በቀጣይ ህይወታቸው ሊያሳኩት የሚፈልጉትን አንድ ነገር ለመስራት የሚጣጣሩ ሲሆን፣ ቶሚ እረፍት የሌለው ሀሳብ ስለሚጫነው መንፈስ በመባል የሚታወቅና በማህበረሰብ ኮሌጅ የማርቲኒዝ የጥበብ ክፍል ተናፋቂ ተማሪ ነው። ማሪያ የተለየ ተፈጥሮ ችሎታ ያላትና በጥበቡ ዓለም ለመግፋት በጣም እርግጠኛ ሆና የምትማር ልጅ ነች። ጆች ደግሞ በህብረተሰቡ ውስጥ ቦታውን ለማወቅ እየሞከረ ያለ የከተማው አዲስ መጤ ሲሆን፣ ሊሳ በበኩሏ ጋዜጠኛ የመሆን ህልም ስለነበራት ይህንን የማለዳ ምስጥራዊ ታሪክ ለመናገርና ለመጻፍ እንደ ጥሩ እድል አድርጋ ተመልክተዋለች። ቀጥሎም እነዚህ ታዳጊ ወጣቶች ጉዳዩን ለማጣራት የሚሄዱበትን ሰዓት ተነጋግረው ቀጠሮ ይዘው ተለያዩና በነጋታው ጠዋት አየሩ ቀዝቀዝ ባለበት ሰዓት ተገናኝተው ሲጠባበቁ ቆዩና ፓውሌት እንደተለመደው ከውሻ ጋር ሆኖ ወደ ዋሻው ሲያቀናዩት ከዚያም ሁሉም ጥንቃቄ በተሞላበት እርምጃ እያዘገሙ ከኋላ ርቀታቸውን ጠብቀው ሲጓዙ ሳለ ቶሚ በአጋጣሚ ትንሽ ድንጋይ አደናቅፎት አቧራማ በሆነ መሬት ላይ ሲንደረደር የኮቴው ድምፅ ከፍ ብሎ ስለተሰማ ሁሉም ደንግጠው በዝምታ ቆም አሉ። ውሻው በመጠኑ ዞር ብሎ መለስ ቢልም ፓውሌት ግን ምንም አላወቀም ነበርና ጉዞውን በመቀጠል ወደ ዋሻው ተጉዞ በመድረስ ወደ ውስጥ ሲዘልቅ ወጣቶቹም አድፍጠው ሲከተሉት ቆይተው ከቦታው ሲደርሱ አንድ ያልተለመደ ነገር አስተዋሉ። መግቢያው ጨለም ያለ ጉድጓድ ብቻ ቢመስልም፣ አንድ ሰው በጥንቃቄ የቀረጸው ለስላሳና በር ነገር የተበጀለት ሲሆን ዙሪያውን ያደመቀው ሞቅ ያለ ብርሃን የዋሻውን መግቢያ እንደ አስማታዊ ትርኢት አብርቶታል። ወጣቶቹ ይህንን ሲያዩ አሁን ነው መሸሽ ብለው ወደ ኋላ ሊመለሱ ሲዳዳቸው ጊዜ ከመሀከላቸው ሊሳ እስከዚህ ድረስ መጥተናል፣ ይህ የህይወት ዘመን ታሪክ ሊሆን ይችላል በማለት በሹክሹክታ ተናገረች። ራሳቸውን ካረጋጉ በኋላ ትንፋሻቸውን ዋጥ አድርገው ወደ መግቢያው ጠጋ ብለው ሲያዩ በድንጋይ ላይ የብረት መሮ ሲያርፍ የሚፈጥረውን የጥርብ ድምፅ ሰሙና ሁኔታውን በቀስታ ሲመረምሩት በመሃል ድምፁ ጸጥ ይልና ፓውሌት ለራሱ ዘፈን ሲዘፍን በደብዛዛው ይሰማል። ወጣቶቹ ጓደኛሞች ያለ የሌለ ደፍረታቸውን ሰብስበው በዋሻው መግቢያ አንደኛው ጥግ ጫፍ ላይ ሲወጡና ውስጡን በቅርበት ሲመለከቱት ቦታው ዋሻ ብቻ ሳይሆን ሌላ ዓለም በውስጡ የተሸከመ ይመስል ነበር። ግድግዳዎቹ ሙሉ በሙሉ ሸካራማና ድንጋያማ ሳይሆኑ በለስላሳና በሚያማምሩ ነገር ግን በተወሳሰቡ ቅርጻ ቅርጾች የተበጁ ከአሸዋማ ድንጋይ፣ ለፀሐይ ብርሃን ማስገቢያ እንዲሆን በትክክል የተቀመጡ መስኮቶች፣ እንዲሁም ተጠርቦ በልዩ ቅርጽ የተሰራ ጣሪያ አለው። ቦታውን ያጥለቀለቀው የተፈጥሮ ብርሃን በተቀረጹት የግድግዳ ገጽታዎች ላይ የተደራረቡ ብርሃናማ ቅርጽን ፈጥረው ሲንቀሳቀሱ ዓይንን የሚማርኩ ሲሆን ካንዱ ጥግ ያለው ፓውሌት ግድግዳውን በእጁ በያዘው ቅርጽ ማውጫ መሮ በጥንቃቄ እየመታ አለቱ ላይ የጥበብ እጆቹን ማሳረፍ ነበር። ቀጥሎም የወጣቶቹን ኮሽታ ቀድሞ የሰማው የፓውሌት ውሻ ከጥግ ሆኖ አዲስ ነገር መምጣቱን ሲያሳብቅ ፓውሌት ዞር ብሎ ልጆቹን ተመለከተና እነሱ እንደገመቱት ከመናደድና አዲስ ስሜት ከማሳደር ይልቅ በጥሩ ፈገግታ ሰላምታ አቀረበላቸው። የሆነ ቀን አንድ ሰው ምን እያደረግኩ እንደሆነ ለማየት እንደሚመጣ ጠብቅ ነበር፣ በመጨረሻ እናንተ መጣችሁ አላቸው በተረጋጋ ቅላጼ። አራቱም ጓደኛሞች ለአፍታ ሰውነታቸው ቀዝቅዞ በፍርሃት እርስ በርስ ተያይዘው ጸጥ ብለው ቆመዋል። ፓውሌትም ቀረፃውን አቁሞ ወደ እነሱ ጋር ቀረብ ሲል ቶሚ በተለመደው ድፍረቱ ዝምታውን ሰበረና ቀስ ባላነጋገር ሳናውቀ ዝም ብለን ተከትለን ስለመጣን ይቅርታ እንጠይቃለን፣ የማወቅ ጉጉት ስላደረብን ነው አለው። በባለቅኔ አይኖች ትኩር ብሎ ፓውሌትን እያየው ይቅርታ መጠየቅ አያስፈልጋችሁ፣ ምንም አይደለም አለ መሳሪያዎቹን ያስቀመጠ። መርማሪዋ አሊሳ አስከትላም ያየውን ነገር በጣም የሚያስገርምና የማይታመን ነገር ነው፣ ይህን ለመስራት ብዙ ጊዜ ፈጅቶብሃል፣ ስለሱ ብትነግረን ደስ ይለናል በማለት የጋዜጠኛ ጥያቄ ያቀረበችለት ፓውሌትም ከፊቱ የቆሙትን ወጣቶች ልጆች ተራ በተራ እየቃኘ ለአፍታ ሲያስብ ቆየና በንግግራቸው ውስጥ የሆነ ነገር እንዳየ ስለተሰማው ምናልባት እነዚህን ዋሻዎች ለመጀመሪያ ጊዜ ሲያገኝ የተሰማውን ተመሳሳይ የመደነቅ ብልጭታ ታየው። ደህና፣ በመጀመሪያ የተወሰነ ጉብኝት አድርጉና ስለ ስራዬና ስለ ሌምን እንደምታስቡ ማወቅ አለብኝ በማለት ጥያቄውን በጥያቄ ሲመልስላቸው ሁሉም እርስ በእርስ ተያዩ። ጆርሽ አስከትሎ በእውነት ጌታዬ ከዚህ በፊት ፈጽሞ አይተነው የማናውቀው ነገር ነው ይሄ ያለው። ፓውሎትን ፈገግ ብሎ፣ እሺ በቅድሚያ ወደ መንፈሴ ካቴድራል እንኳን በደና መጣችሁ። ቀጥሎ ቦታውም እንደሚመስል ላሳያችሁ ብሎ በዝርዝር ያስጎበኛቸው ጀመር። ዋሻቸው አንድ ብቻ ሳይሆን እያንዳንዳቸው የራሳቸው መገለጫ ያላቸው ውበትን የተላበሱና እስከ ጣሪያ ድረስ የሚደርሱ ረጃጅም አምዶችን የያዙ ብዙ ክፍሎች ያሉ ሲሆን አለቱን ፈልፍሎ በግድግዳው ላይ ቀረጻቸው ውስብስብ የጥበብ ምስሎች መንፈሳዊ ምስሎችን ስለሚመስሉ ቦታውን የተቀደሰ ስፍራ አስመስሎታል። ሌላው ዓለም አቀፋዊ ሁኔታን የሚያንጸባርቁ ስራዎች በግድግዳዎቹ ላይ የሚታዩ በመሆኑ ድንቅ ስራዎች ነበሩና ቶሚ ደስታውና ግራሞቱን መቆጣጠር አቅቶት እስካሁን ያየነው ነገር ሁሉ በጣም አስደናቂ ነው፣ ይህንን ሁሉ እንዴት አድርገ ልትሰራው ቻልክ? በማለት በህይወቱ ለመጀመሪያ ጊዜ ያየው ትዕይንት በመሆኑ በመደነቅ የእጁን መዳፍ ለስላሳ ግድግዳው ላይ እያንሸራሸረ ጠየቀው። ጠያቂው ቶሚ ብቻ ሳይሆን ሁሉም እንዴት እንደሰራው ለማወቅ ከልብ ፍላጎት እንደነበራቸው የተረዳው ፓውሌት በእነዚህ ዋሻዎች ላይ ከአስር ዓመታት በላይ ሲሰራ እንደቆየና ቀላል የእጅ መሳሪያዎችን እንደ የግንበኛ ማንኪያና መሮ መዶሻ የመሳሰሉትን እንዲሁም ራቅ ላሉ ቦታዎች መሰላልን በመጠቀም እንደሆነ ገልጾ፣ አንዳንድ ጊዜ በጣም ቀላል የሆኑ የእጅ መሳሪያዎችን በመጠቀም በጣም ቆንጆ የጥበብ ስራዎችን መፍጠር ይቻላል በማለት ነገራቸው። ቶሚ አስከትሎ ምንም ነገር ሳታጠፋ በተፈጥሯዊ ያሸዋ ድንጋይ ላይ ያሰብከውን የጥበብ ስራ ብቻ ሰርተህ መለወጥህ ዋሻውን የበለጠ ቆንጆ አድርጎታል በማለት አስተያየቱን ሲሰነዝርለት፣ ፓውሌት ራሱን በአሁኑታ እየነቀነቀ ወጣቶቹ ስራውን እየተረዱት በመሆኑ ተደሰተ። ቀጥሎም ፓውሌት ይህ ምድርን ለማሸነፍ መሞከር ወይም ፈቃዳችንን ብቻ ለመሙላት ማሰብ ማለት አይደለም፣ በውስጣችን የተደበቀውን ውበት በመግለጽ ከዚህ ቀደም ካለው ጋራ ተስማምቶ እንዲቀጥል አድርጎ መስራት እንጂ በማለት ሀሳቡን አከለላቸው። በስነ ጥበብ ረገድ እንዲህ ያለ ስራ ይኖራል ብላ ብዙም ያልጠበቀችው ማሪያ ፓውሌትን ስለ አሰራር ቴክኒኮቹ ጥያቄዎችን መጠየቋን ማቆም ስላልቻለች እሱም የተለያዩ ቅርጾችን ለመስራት የተለያዩ መሳሪያዎችን እንዴት እንደሚጠቀም ሲያሳያት አይኖቿ በአድናቆት ያበሩ ነበር። ሊዛ በበኩሏ አንድ ያልተለመደ ነገር እንዳጋጠማት እያሰበች በጥድፊያ ማስታወሻዎችን እየጻፈችና ፎቶግራፎችን እያነሳች ቆየች። በመጨረሻ ማሪያ ለፓውሌት ለምን ይህንን ሁሉ ነገር አደረግ በማለት ጥያቄ ስታቀርብለት እሱም አይኖቹ ጥብብ አድርጎ የተመሰጠ፣ ሁላችንም ጭንቀታችንን ለመርሳት ወደ ምንችልበት ቦታ በመሄድ ለመንፈሳዊ እድሳትና ለአእምሮ ደህንነት ክፍተቶቻችንን መፍትሄ መፈለግ እንዳለብን አምናለሁ እናም እኔ በዚህ አነሳሽ ምክንያት ነፍስን ለመፈወስ ጥበብና ተፈጥሮ የሚሰበስቡትን መቅደስ ለመፍጠር እየሞከርኩ ነው በማለት መልስ ሰጣትና ስለ ዋሻዎቹ ያለውን ራዕይ መናገሩን ቀጠለ። አንድ ቀን እዚህ የጥበብ ዝግጅቶችን የማስተናገድ ህልም አለኝ። እስቲ አስቡት፣ ሙዚቀኞቹ ጀንበር ስትጠልቅ በእነዚያ መስኮቶች መሃል ቆመው ሲጫወቱ፣ አርቲስቶች በእነዚህ ጥምዝ ግድግዳዎች ውስጥ መነሳሻ ሲያገኙ፣ ይህ ቦታ ለፈጠራና ለፈውስ አበረታች ሊሆን ይችላል አይመስላችሁም? አላቸው ለወጣቶቹ አራቱ ጓደኛሞች ያላሰቡት ነገር ስለገጠማቸው በጣም ደንግጠውና ተደስተውም ጭምር በሚቀጥለው ቀን ተመልሰው እንደሚመጡ ቃል ገብተው ከዋሻው ሲወጡ ፓውሌት ወደ ስራው ተመለሰ። ወጣቶቹ ያዩትን ነገር ሁሉ ለስነ ጥበብ አስተማሪያቸው ሚስ ማርቲኔዝ ለማሳወቅ የጓጉ ሲሆን ቶሚ ባልተለመደ ሁኔታ የተሰራውን የዋሻ ውስጥ ጥበብ በማስታወሻ ደብተሩ ላይ በፀሐይ መውጫው በኩል እንዳለው አይነት አስመስሉ አንድ ረቂቅ ንድፍ መስራት ሲጀምር ሊሳም ይህ የአመቱ ምርጥ ታሪክ ሊሆን እንደሚችል ምንም አያጠራጥርም አለች። የዚህ ድንቅ ክስተት የመጀመሪያ ተመልካች ስለሆኑም ደስ አላት። ሚስ ማርቲኔዝ እና ወጣቶቹ ተማሪዎቿ ሲገናኙና ያዩትን አስገራሚ ነገር ሲነግሯት፣ ቀድሞውንም የማወቅ ጉጉት የነበራትና ከትምህርት ቤቱ የኋላ በር በኩል ሁል ጊዜ ፓውሌጅ ሲጓዝ ስትመለከተው ወደዚያ ለመሄድ ውጥን ስለነበራት አሁን በተግባር ልታደርገው ወሰነች። እናም በቀጣዩ ቀን ወደዚያ አቅነታ ዋሻው አካባቢ ስትቀርብ ከውስጥ የሆነ የሚያስተጋባ አስደሳች ድምጽ ሰማችና በጥንቃቄ ቦታውን ስትመለከት ቀድሞዋ ተዛ የደረሱት ተማሪዎቿ በአቧራ ተሸፍነው የግድግዳው ክፍል እያስተካከሉ ፓውሌትን እያገዙት ነበር። ሚስ ማርቲኔዝ ባየችው ነገር በጣም ተገርማ ፈዛ ስትቀር ሁሌም ፈጠን የሚለው ተማሪዋ ቶሚ ሚስ ማርቲኔዝ ይህንን ተመልከቺ፣ በጣም አስደናቂ ነገር ነው አላት። በዚህ መሀል ፓውሌት ራሱን አስተዋወቃትና እንኳን ደህና መጣሽ ተማሪዎችን መበደር እንደምችልና እንደምትፈቅጂልኝ ተስፋ አድርጋለሁ ሲላት፣ ሚስ ማርቲኔስ በአግራሞት እያስተዋለችው በሚገባ እንጂ ይህ የማየው ነገር ደግሞ አስደናቂና የማይታመን ነው በማለት ዙሪያ ገባውን በዓይኗ እያማተረች አስተያየቷን ሰጠች። ማሪያ ለመምህሯ ከፓውሌት የተማረችውን የቅርጻቅርስ ቴክኒክ ስታሳያት፣ ጆሽ በበኩላ ይህ ጥበብ ከተፈጥሮ ጋራ እንደ መስራት ነው በማለት አስተያየቷን ስትችር ሊሳም ስፍራው ፍቅርና ስነ ጥበብ የተጣመሩበት አስገራሚ ታሪክ አለው፣ ስትላከለች ሚስ ማርቲኔስ ወደ ፓውሌት ዞረችና አመሰግናለሁ እሺ፣ ይህ በጣም አበረታች ነገር ነው ስትለው፣ ሚስጥራዊ አርቲስት ራሱን እየነቀነቀ ምስጋናን ተቀበላት። ቀጥላ ሚስ ማርቲኔስ ከተማሪዎቿ ጋር አብራ በመሆን ታሪካዊውን የጥበብ ስራ ስትመለከት ቆየችና ወደ ፓውሌት ጠጋ ብላ ምናልባት ይህንን የስርዓተ ትምህርታችን አካል ማድረግ እንችላለን በማለት ጥያቄ ያቀረበችለት ሆሌትም ፈገግ ያለ ይሁን፣ ይህንን የሚበለጠ ደስተኛ ያደርገኛል ሲል መስማማቱን ገለጸላት። ሚስ ማርቲኔስ ተማሪዎቿን የምታበረታታበት አዲስ መንገድ በማግኘቷ ልዩ ስሜትና ደስታ የተሰማ ሲሆን በዚህ ዋሻ ውስጥ ያሉት ድንቅ ጥበብ ያረፈባቸው ስዕሎች የከተማዋን ስም የለወጡ ብቻ ሳይሆኑ የአራቱ ደፋር ጓደኛሞች ስምና ዝናም እስከ ወደኛው ቀይሮታል። በክፍል ውስጥ በትምህርት ብዙ ማተኮር የማይችለው የነበረው ቶኒ አሁን ነፃ ጊዜውን ጭምር ቅርጻ ቅርጽ ለመስራትና ለማሳለፍ ቀኑ ሙሉ ለስላሳ ድንጋዮችን ሲጠርብና ሲያስተካክል ይውላል። ማሪያ ከፓውሌት ዋሻዎችን በምን መልኩ በኪነ ጥበብ ማስዋብ እንደሚቻል እየተማረች በመሆኑ በራስ የመተማመን ስሜቱ አድጎ እንዴት ከተፈጥሮ ጋራ ተስማምቶ መስራት እንደሚቻል ለሌሎች ማሳየት ጭምር ጀምራለች። ሊሳ የጋዜጠኝነት ስራዋን በዚሁ ዘገባ በመጀመር ማክስኬዷን ቀጥላ ስራው በአካባቢው ላይ የጨመረውን ክብርና ጥበባዊ መልእክቱን ለማስተላለፍ የሚረዳ ስለ ፓውሌት የሚያትት ጽሁፍ አዘጋጀች። ሚስ ማርቲኔስ ከፓውሌት ጋር በመተባበር በኮሌጅ ውስጥ ተማሪዎችን ስለ ጥበብና ተፈጥሮ ውህደት ለማስተማር ልዩ ዋሻውን የመጎብኘት ፕሮግራም አዘጋጅታለች። የጥበብ ትምህርት ክፍሏ ውስጥ አልፎ አልፎ ፓውሌትን በመጋበዝ የተለያዩ ተግባራዊ ቴክኒኮችን በጋራ ማስተማርም ጀመረች። አስደናቂውና የአካባቢውን ገጽታ በእጅጉ የቀየረው የፓውሌት የዋሻ ውስጥ የጥበብ ስራ ከሀገሩ አልፎ በዓለም ደረጃ በመሰራጨቱ ገድሉን ለመዘገብ የሚዲያ ተቋማት ከየአቅጣጫው የተኮለኮሉ ሲሆን፣ በፍጥነት የሚሰራጨውን አስደናቂ ስራ ለማየት ሰዎች ከሩቅ ቦታ ጭምር ይጎርፍ ያዙ። በተለይ አንድ ዝነኛ የፊልም ተዋናይ ቀን ከሌት ለዓመታት ራእዩን ህያው ለማድረግ ሲጥር በነበረው ፓውሌት ቁርጠኝነት በእጅጉ ተገርሞ አስተያየቱን በአድናቆት አጅቦ አስተላልፏል። አሁንም ፓውሌት ከታማኝ ውሻው ጋራ በመሆን ስራውን በመቀጠል የመጨረሻ ራእዩን ለማጠናቀቅ ገና ብዙ ተጨማሪ ዓመታት እንደሚወስድበት በመናገር የጥበብ አልጠገባይነቱን አስመስክሯል። ንግግሩን ፈገግ ብሎ በመቀጠል ይህ ምንም አይደለም፣ የምትሰሩትን ነገር በደንብ ስትወዱ ሁልጊዜም ለውጥ አያመጣም፣ ወደፊት መቀጠል ብቻ ሲል ተደምጧል። በዚህ ዘመን ማንም የከተማው ሰው ፓውሌትን አይቶት የእንግዳ ስሜት እንደማይሰማው ሲሆን፣ ይህንን የዋሻ ውስጥ ጥበበኛ የሚያውቁት ሁሉ ኩራት ይሰማቸዋል። አንድ ሰው በቀላል መሳሪያዎች ጊዜን ሳይሰስት ሰጥቶና ትልቅ ህልምን አንግቦ ከተንቀሳቀሰ አስማታዊ ነገርን መፍጠር እንደሚችል ለሁሉም አሳይቷልና እልፍ አድናቆትና የመገረም አስተያየቶች ስራውን ካይጉት ሰዎች ይጎርፍለት ቀጥሏል። እናንተስ ውድ ቤተሰቦቻችን ከዚህ ሰው ያልተላመደ ታሪክ ምን ተማራችሁ? አስተያየታችሁና ሀሳባችሁን አሳውቁን። እዚህ ላይ አበቃን። ቸርቆዩልን